አቶ ደረጀ ምን ገጠመው? አስደንጋጭ ዜና ዳጣና ሰላም እንዶም ደግሞ ደረጀ ምን ገጠማቸው? ወይዘሮ ማርታ የወሰነችው ውሳኔ ከባድና አስደንጋጭ ነበረ። ደረጀ ምን ማድረግ እንዳለበት ስለማያውቅ እየየ ብሎ ከልቡ አለቀሰ። ደረጀ ያየውን ወረቀት ሁሉም ተረዱ፣ ምን አይነት እንደሆነ። በዚህን ሰዓት የሚያፈርሰው እንጂ የሚያስተካክለው ነገር ስለሌለ ደረጀ ከልቡ አለቀሰ። እንግዲህ አብጌል ያመጣችው ጣጣ ያስመረመረችው የሰላምንና እንዲሁም ደግሞ የዳጣን የጸጉር ምርመራ ነበረ፣ እንዲሁም የደረጀን የሶስቱንም ባንዳርጋ። በእርግጥ የሰላምን ሳታስበው እንደተደበለቀ ነው እና አሁን ውጤቱ የሶስቱም እንደሆነ ትልቅ ጉብዳ ተሰማ። በጣም በድንጋጤ ማመን ያቃታት ወይዘሮ ማርታ ከባድ ውሳኔ ወሰነች። ከዚህ በኋላ እሱን ይቅር አልለውም ምንም ቢሆን አይኑንም ማየት አልፈልግም የኔና የሱ መጨረሻ ነው ብለም ለዳጣ ነገረቻት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ዳጣ ቀጣይ ፓርቲ ይዘመተናል። እንግዲህ ወይዘሮ ማርታ ለዳጣ የነገረቻት ነገር ምንድን ነው? አስደንጋጭና በጣም አሳሳቢ ነገር ነው። እሱም ማርታ በላዋ ላይ ደረጄ ከማገጠ በፍጹም ወደ ሕይወቴ ድጋሚ አላስገባውም በዛው ይሰናበተኛል በማለትም ለዳጣ ነገረቻት። ዳጣ ካታስበው ወይዘሮ ማርታን ለማወጣጣት ብላ እዩልሽ ትዬ ለምሳሌ ጋሼ ደረጀ ወይም አቶ ደረጀ ሳያስበው ሌላ ልጅ ቢወልድ ወይም እኔን ለምሳሌ ብላ ስታነሳባት ወይዘሮ ማርታ ምን እያልሽ ነው? ስለምንድን ነው የምታወሪው? ብላ ቀወጠችባት። ከዛም አቶ ሲሳይ እንዴት ነው አባትሽ? በማለትም ጠየቀቻት። ዳጣ የምትመልሰው መልስ ከአቅሟ በላይ ሆነ ተንተባተበች። ተባተበች። ከዛም ቀጠለች እና እኔ ያላቅም በማለትም መለሰች። ልጅ እትዬ አቶ ደረጀ ወይም ጋሸ ደረጀ ልጅ ወለደ በስተት እንበል ምን ታደርጊያለሽ? አንጂ ብቶኝ ስትላትም በዛ ግን በአባቷ አሳባ እና በሲሳይ አይ እኔ እንጃ፣ ሲደውል አልሰማውም፣ አላየውም፣ እሳ አለች ወይዘሮ ማርታ። እንዳጣም እኔ እንጃ ሚስቱን ይፈራል መሰለኝ፣ ትዳሩ እንዳይበጠበጥ አለቻት። ከዛ እንደዛ ነው ሀለች ልልሽ እህትዬ አንቺ ብትሆኚ ምን ታደርጊያለሽ? ሃለቻት እሷም ማድረግ ያለባትን ነገር ነገረቻት። ደረጄ በእኔ ላይ ከሄደ እኔ እናሱ የመጨረሻችን ነው። ንብረታችንንም ተከፋፍለን ህይወታችን ለየብቻ ይሆናል። በፍጹም ይቅር አልለውም አልምረውም አለቻት። አረትዬ ነው ለ እንዴ ነው እኮ አላልኩም ማለቴ ቢሆንስ ነው ያልኩት አረ ተረጋጊ፣ ምኑ ነው የሚያበቃለት? አለቻት። የሚያበቃለትማ የኔና የደረጀ የመጨረሻ ህይወታችን ነው አለቻት። አረ ትይ ተረጋጊ። ይህን ያክል አ አንቺ ግን ከባድ ሰው ነሽ አለቻት። እኔ በክብሬ አልደራደርም አለች ግን ደሞ እኮ ብዙ እናቶች አሉ በክብራቸው የማይደራደሩ ለልጆቻቸው ሲሉ ብዙ መስዋዕትነት የሚከፍሉ ዝም ብለው የሚያሳልፉ አለች አዳጣን ከዛም ወይዘሮ ማርታ ደግሞ አንቺ በጣም ጎበዝ ነሽ ሳትማሪ የተማርሽ አለቻት እትኬ ሰርቲፊኬት አልሰጠኝ ብለው እንጂ እኮ ተምሬያለሁ ብላ አሳቀቻት እንግዲህ አብጌልንና እና ዳጣን ክላስ በማስገባት አቶ ደረጀ ዳጣ ሊያመጣት ሄደ። መኪና ላይ እኔ ምንም አላደረግኳትም እሷ ናት የምትጠለኝ። ስለዚህ በጣም ስታናድደኝ ስታዝገኝም፣ ስውጣ ስገባ ስታሰቃየኝ ከቤት ወጥቼ ሄድኩኝ አለችው። ምንም ቢፈጠር ምንም ዝም ብልሽ መሄድ የለብሽም ነበር ልጄ። የእውነት ትክክል አልሰራሽም፣ ጥፋተኛ ነሽ አላት እና ምን ላድርግ አለችው አዎ ዳጣ ጥፋተኛ ነሽ አባትሽ ሳይመጣ እንደምንም ብለሽ ታግዘሽ አባትሽ እስከሚመጣ መጠበቅ ነበረብሽ ግን ደግሞ ከዛሬ ጀምረሽ እንዳይለመደሽ አውጌልን እኔ ያስተካክላታለሁ ብሎ መከራት እሻለች ከመኪና ወርደው ነይ ብሎ ዳጣንና አውጌልን ክላስ ይዞ ገብቶ መጠየቅ ጀመረ ውሃ ተከትላ ስትሄድ ውሃ ሂጂ አላት ከዛም ለምን ምን ልታደርጋቸው ነው አለች ውሃ ምንም ልንገረፍ ነው ከዚህ ጥፊ አለቻት ዳጣ የምረሽ ነው ስትል አዎ አለቻት ከዛም ዳጣ እንደዛ ስትላት ውሃ ወታ ሄደች ምንድን ነው የሚያጣላችሁ የጎደለባችሁ ነገር ምንድን ነው ምን ተፈጥሮ ነው ሲላትም አውጌል አንተ ይችን ከኔ ያስበልጠ ነው የምትወዳት ማለት ነው እኔ እኮ ልጅህ ነኝ እንዴት ነው እሷን እኔን ከእሷ ጋር የምታወዳደረኝ? አለችው። እሷም ልጅ ናት። የሚያጣላችሁ ነገር ምንድን ነው? ምንሽ እንወሰደች ብሽ ምን አደረገች? ሲልም እኔ እውነቱን እናገራለሁ። እኔ ምንም አላደረኳትም። በቃ ዝም ብላ ነው የምትጣላኝ። እዚህ ቤት እንድቆይ አትፈልግም። ከዚህ ቤት እንድወጣ ትፈልጋለች። በቃ ይሄ ነው አለችው። እንደሱ አይደለም በጣም አንተንም አዋርዳ ሰድባሃለች፣ ሰድባናለች። በዛ ላይ ደግሞ ከዚህ ቀደም ፍቅረኛዋን ይዛ መታ ቤታችን ድረስ አሳየችው። ሲቀጥል ደግሞ አረ እኔ እንደዛ ነገር የለም አለች ዳጣ። በፍጹም አባዬ እኔ እንደዛ አላደርግም አለች። ቀጠለች እንግዲህ ባለፈው ደግሞ የማየን ወርቅ ሰ ብላ ዝም አለች። አባቷ እንደነቃባት ረስተዋለች። ከዛም ቀጠለች ከዛ እኔ ምንም ያደረኩት ነገር የለም፣ በማለትም ዳጣና ለቀሰች። ዳጣና ውጥጭ ቆይ ብሎ ዳጣና አስወጣት። አውጌልን እህ እህ ስልሽ ዝም ብዬ ያመንኩሽ መሰለሽ እንዴ? ምንድን ነው አንቺ? ምን አደረገችሽ? ምንሽ እንወሰደችብሽ? ይችልሽ? በማለትም መቆጣት ጀመረ። ከእሷም በቃ አባዬ አለች። አየሽ? የውሸትሽ፣ ውተሽ፣ የቅጣፊነትሽ፣ ያለማመንሽ ደግሞ ወርቁን ልትሰርቅ ነው ብለሽ ልታወሬ ነበረ። ጀምረሽ ተውሹ፣ እኔ ራሴ እያወቅኩኝ እማምንሽ ይመስልሻል? ከዛሬ ጀምረሽ ሌላ ክፉ ነገር እዚች ልጅ ላይ ማድረግ ይቅርና ቀጥ ብለሽ ብታይ እኔን አያደርገኝ። አሁን አንቺን በቀበቶ መግረፍ አለብኝ ሲላትም፣ አረ አባዬ ይቅርታ፣ እኔ ምን አደረግኩኝ ጥፋተኛ። አሁንም ራስሽን ጥፋተኛ ሳታደርጊ ሌላ ሰው ታደርጊያለሽ። ምን ሆነሽ ነው አንቺ? ምንድን ነው እኔ ለሁላችሁም ማጎለው ነገር የለም አላት። ከዛም መክሯት በምክር አደንዝዟት ወጣ። ከዛ ሊወጣ ሲል ዳጣን ማገኘት ነበረበት እና ዳጣና ውሃ ደረጃ ላይ ቁጭ ብለው እያለቀሰች ነበረ። ዳጣን ውሃ እያባበለቻት ከዛ ድንገት ሲያዩት ደንግጠው ብድግ አሉ። ከዛም ጠራረገች ፊቷን። ዳጣ ነው ያጌ ውጭ ፈልግሻለሁ፣ መኪና ላይ አላት። ውሃ ደግሞ አትሂጂ ይመታሻል፣ አትሂጂ አለቻት። አባዬ ይመታሻል? ቢመታኝም ችግር የለውም የአባት ዱላ እኮ ምንም አይደለም አለች ዳጣ። ውሃም እሺ ብላ ተመለሰች። መኪና ላይ ወስዶ በጣም መከራት። ዳጣ አባቷ ስለሆነ ደስ አላት። ሲቀጥል ደግሞ ስለ እናቴ ታልነገርከኝ ይቅር አልልህም አለችው። ስለሱ ጨርሰናል፣ ሌላ ጊዜ አላት። እንግዲህ ዳጣን እና ሰላም ቁጭ ብለው እያወሩ ነበረ። ሰላም በሰዓቱ ቆይ፣ ምንድን ነው ማበጠሪያስ? አለቻት። ውይ ማበጠሪያሽንማ ያቺ አዊቅል ታላመጣሽ አለችኝ። ምነው አበጥሬበት በሆን። አላበጥርኩትኝም እኮ ግን ታላመጣሽ ብላ እኝክ ስትል ሰጠዋት። ምን ያረግላት ብቻ አላቅም፣ ለታበጥርበት ይሆናል። አይ አይመስለኝም፣ እና ብቻ አላቅም። ለመውሰድ ተፍ ተፍ ስትል ሳላበጥርበት ሰጠዋት። እሺ። ከዚህ ቀደም ፀጉርሽን ልትቆርጥ ፈለገች። ልጅቷ ግን ምን አስባ ነው ማበጠሪያውን የወሰደችው? ልትቆርጥሽ ስትል አስጣልኩኝ። አሁን ደግሞ ማበጠሪያውን ለምን ወሰደችው? ለማንኛውም ማበጠሪያዬን እንደምንም ብለሽ አስመልሽልኝ አለቻት። እሺ ሰላምዬ፣ አስመልስልሻለሁ፣ ችግር የለውም። እኔም ቢሆን አንጭላታለሁ አለች። ግራም ተጋባች። ቀጠለና ቀጠለችና እንግዲህ እያወሩ እያለ ስላለፈው ስለ ልጅነትች ንገርኝ፣ አለቻት አንቺ አልነገርሽኝ አለይ ዳጣ የሚወራ የልጅነት የለኝም ስትል ዳጣ አአ አለሽ ደግሞ ንገሪኝ፣ እያለች አፍላፍ ተገጣጥመው እያወሩ እያለ ወይዘሮ ማርታ መጣች በዚህን ሰዓት። በድንጋጤ እንደ መነሳት አለች፣ ቆጭም አለች። ምን ነው ዛሬ ደግሞ እንደናትና እንደ ልጅ አፍላፍ ገጥማችሁ ታወራላችሁ? አለቻት አዎ፣ እንመስላለን እንደ እናትና ልጅ አለች ዳጣ። በጣም ነው የምትመስሉት በጣም አለች። ይሄን ጊዜ ሰላም ደነገጠችና እትዬ ምግብ ላንጣልሽ አለቻት። አይ አይ፣ አያስፈልግም አለች። እሺ ሻይል አፍላልሽ። እሱ ጥሩ ሀሳብ ነው አፍልልኝ አለች እና ሄደች። በሰዓቱ ናታን ክላሱ ቁጭ ብሎ መጽሐፍ እያነበበ ነበረ። እያነበበም እያለ ዳጣ እና አውጌልን አባትዮ ውስጥ አስገብቶ ሲመክራቸው ውሃ ሊደበድባቸው ነው ብላ ለናታን ለመንገር ሄደች። ኡፍ ደብሮይ ነበረ የእውነት ጠዋት የተተከልኩኝ እኮ ነኝ እዚህ መጽሐፍ ላይ አንቺ ከመጣሽ ገላገልሽኝ። እሱን ጌማ አንጭነት ጨዋታ አላት። ከዛም ካርታውን ሲላት የቱን አለች። ምን ሆነሻል? የተናደርሽ የደነገርሽም ትመስያለች ሲላትም፣ አው ምን ሆነሻል? የተፈጠረ ነገር አለ? አባዬ አብጌልን እና ዳጣን በአንድ አድርጎ ሊቀጣቸው አስገብቷቸዋል። አለች ምን አለ አው ጥፋት፣ አንቺስ? እኔንማ አባዬ አይመታኝም። እኔ ማመለጥኩኝ። አንቺ እኮ ጥፋት አይመጥ አታጠፊምና ነው። እኔን አጥፍጭና እነሱ አጥፍተው ነው። እኔን መቶኝ አያውቅም አለች። እኮ ጥፋት ስለማታጠፊ ነው። እሺ ሄዳ አትገለግላቸው። አ አባዬን እንኳ መገልገል ከባድ ነው። አባዬ ሲማታ ደርሰን ና ተገልገል ብንለው እሽ ማይል ነው፣ ይብስበታል። ስለዚህ ሲበቃው ይተዋቸዋል አላት። ውይየው ፈጣሪ ሆይ ግን እኮ ድምፅ የላቸውም አለች። ምንም ችግር የለውም በማለት አሁን እንግዲህ ዳጣንና ደረጀ ውጭ ቆይተው መጡ። ውጭ ቆይተው መጥተውም እያለ ደረጀ ወደ ውሃ ጋር ሄደ። ውሃ ኬክ ያልተጋበዘች ህቤቱ ላታቅም። እናም አሁን ምሬንዳ ተነ ጓደኛ ገዝቶላት መኪና እንዲነዳ አስተምረኝ እያለ ጨቀጭቀዋለች። እሱም የሚያችለውን ምክር መከራት፣ እሷም ልትሰማ አልቻለችም። መንጃ ፍቃድ ለመንዳት መንጃ ፍቃድ ያስፈልጋል ብላ ምጥን ነገረቻት። አሁን ደረጀ ውሃ ጋር ተቃቅፎ መጣ። እንዲሁም ደግሞ ማርታና ዳጣ እያወሩ እያለ ደረጀ ዘው ብሎ ከነ ውሃ ጋር ሲገባ ውሃ ንቅፍ አድርጎ፣ ውሃም እናቷን ሳመች። ደረጀም ማርታን ስሞ ቁጭ አለ ዳጣ ጎን። ዳጣም ደግሞ ዝም ባለችበት ሰዓት ዳጣንም ሰላም አላት ውሃ። ዳጣንም ሰላም ብላ ቁጭ አለች። በዛን ሰዓት ውሃ ይዘው ነበረ የውጤቱን ወረቀት። አምጪው እስኪ አላት። ምንድን ነው አለች ማርታም? እኔ ሰላም ከቆሻሻ አውጥታ ግማሹም ተቀዷል እንዳትቀጭው እንካ አንብበው እንግሊዘኛ ማንበብ አልችልም ይጠቅም ከሆነ ብላ ለአንብበው አላት ከዛም ማርታ ደነገጠ ዳጣም ደነገጠች የሚሆኑ እግር አገባቸው አሁን ደረጀ ያን ሁሉ አነበበ ተረዳ ቻናሉን ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻ